ታየ ለዚህ ክብር ያበቃኛ ምላክ ተመስገን ብላ እንግዲህ ዛሬ እርጎዛ አደለችም ጨርቅ ነው ስትሉ ለነበራቸው እንግዲህ የመልስ ምት ይለዋል። ይሄ ነው እና መልስ ሰጥታለች። ብዙ ሰው ደግሞ ተቃውሞ እያቀረባችሁ ትገኛላችሁ። እና ትላንትና ቀን እርጎዛ አደለችም ጨርቅ ነው የሆነ ነገር ነው የሆነ ነገር ነው ስትባል ነበር። ምን ታደርግ ምን ታደርግ የኔ ውድ በሰላም ወልደሽ ለማቀፍ ለመሳም ያብቃሽ። ሌላ ምንም አደለም ለመናገር። እኔ እንዴት እንዳሳዘነችኝ እኔ ነኝ ማውቀው። ለምን መሰላችሁ ቤተሰብ ብዙ ሰው እኮ እርጉዝ አይደለችም፣ ጨርቅ ነው፣ የጠቀለለችው ጨርቅ ነው እንደዚህ ያለችው፣ ምን አክል ውስጧ እንደሚጎዳና ውስጧ ምናክል እንደሚሰበር በደንብ ስለምረዳት ገባችሁ አይደለ? የትኛውም ሰው እኮ በእርግዝና ወይም ደግሞ በልጅ ሊዋሽ ሊሰራ አይችልም። እና ሩታዬ በሰላም ወልደሽ ለማቀፍ ያብቃሽን። እንግዲህ ሸፍኛታለሁ፣ አዎ ሸፍኛታለሁ። አዎ ለምን ሸፈንሻት ካላችን እዛ ካያችሁ በቂያችሁ ነው። እና የኔ ውድ ወልደሽ ለመሳም ያብቃሽ። እናንተ ደግሟታል እኮ በቃ። እውነት ደርሳለች እኮ ለመውለድ። የኔ እናት በሰላም ወልደሽ ለማቀፍ ያቀፈ አብቃሽ። እኔ ምንም አልልም፣ እውነቴን ነው የምላችሁ። ሰው ምናክል ተጽዕኖ እንዳደረሰባትና ምናክል ተጽዕኖ እንዳደረገባት እውነት ለመናገር ዛሬ በደንብ አድርጌ ተረድቻታለሁ። ምክንያቱም ሰው ምናክል እንዳደረገባት እውነት ለመናገር ዛሬ በደንብ አድርጌ ተረድቻታለሁ። ምክንያቱም ሰው ምናክል፣ እርጉዝ አይደለችም፣ ጨርቅ ነው የተቀጠቀችው፣ ጨርቅ ነው እንዲያለችው ከህንድ አስመጣችው የሆነ ነገር አስገብታ ነው፣ ቅንብር እስከ መስራት ድረስ ቲክቶክ ሰፈር የደረሳቸው ልጆች አላችሁ፣ ልቦና ይስጣችሁ። እኔ ደግሞ መጀመሪያም ላይ ሮታዬ በልጅ በእርግዝና እንደዚ አይነት ቆሻሻ ተግባር ውስጥ እንደማትገባ በደንብ ጠንቀቄ ስለማቅ ነው። ገባችሁ? በእንደዚ አይነት ነገር እጅ አትከትም። ሰውኮ ከፈጣሪው ጋር አይጋጭም። ጭራሽ በልጅ አይ የማይሆን ነገር ነው። እና ሩታጌ በሰላም ወልደሽ ለማቀፍ ያብቃሽ። ነጌ ደግሞ ያንቺ ምንድን ነው የሚጦርሽ ያደርግሽ ነው የሚባለው? አዎ የሚጦር ያደርገሽ የእኔ ውድ ነገር። እውነት ለመናገር እኔ አሳዘነችኝ። ቤተሰብ የምሬ ነው የምላችሁ። እንዴት እንዳሳዘነችኝ እኔ ነኝ የማውቀው። እና ያሳዘነችኝ ደግሞ ሰው ምናክል ተጽዕኖ እንዳደረሰባት። ምናክል ሊበሏት እኮ ነው የደረሱት ሊበሏት፣ አቃጥለው እኮ ነው የደፏት የሚያቃጥል ነገር ያቃጥላቸው። እውነቴ ነው የምላቸው ሴት ሆናቸው በቃ። በሴትን ልጅ ላይ የማይሆነው ሰው ኮ ከፈጣሪው ጋር አይጋጭም። ለማንኛውም ሰላም ልበላችሁ፣ ነገሩ ቀደም ብያችኋለሁ። የት ሄዱብኝ ያላችሁ እዛውን ራሳችሁ ናችሁ ያላችሁ ቤቴ ላይ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደና ናችሁ ወይ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዎ። ባፌ ማረሳ ትቼናት ማለት ነው። እና አብርሃም እንግዲህ እዛ ጋር ከሌላ ሴት ጋር እያለ እንግዲህ ሌላ ለሌላ ነገር ተጨማምረው ቪዲዮ ማለት ፎቶ ፖስቷል። ሩታዬ ደግሞ በዚህ በኩል እንግዲህ ልጇን ይዛ መጣች ማለት ነው። ይህኔ ውድ እውነቴ ነው ብላችሁ አይ አስባችሁታል። እስኪ ያገናኙት አሁን እዛ ጋር አብርሃም የለጠፈውና ምን አክል ምኑና ምኑን አጋጭተው ፎቶ ተነስተው እንደለጠፉ እዚ ጋ ደግሞ ሩታ እየለጠፈችው እንግዲህ ተመልከቱ። እሷ እዚ ጋ የአብርሃም ልጅ ይዛ እንግዲህ ፎቶ ለጠፈች። እሱ ከሌላ ሴት ጋር ሻሽ ገዳሜ ይላል አብርሃም። እናቃለን፣ ስራ ነው ቤተሰብ እናቃለን፣ ግን ስለሚደብር ነው። እሺ፣ እውነቴ ነው የምላቸው ልትወልድ ለደረሰችን ሴት እዚጋ ቁጭ ብላ እዚጋ የሚሰራው ነገር ደግሞ በጣም ስለሚደብር ነው ይሄ የምለው። እና ሩታዬ በቪዲዮ ትመጣ ይሆን አላቅም። በቪዲዮ እንደዚህ ትመጣልን አለች ብዬ አላስብም። ይሄንን አክል ካሳየቻችሁ በቂያችሁ ነው ማለት ነው እና ምን አክል ተጽዕኖ እንዳደረሳችሁባትና ምን አክል ልትበሏት ልትውጧት እንደደረሳችሁ ዛሬ ገባኝ ማለት ነው። የምሬ ነው የምለችሁ። ዛሬ እማታሳዝነው አለ ብያ ብዙ ልጆች ተቃውሞ አቀርባችኋል ኮሜንት ስር በጠቅላላ ምንም ማድረግ አይቻልም። ምክንያቱም ከቲክቶክ እስከ ቲክቶክ ሰፈር ላይ እያቀናበሯት ነበር። ያ አርቲፊሻሉ አምጥተው እና የሩታ ሆድ አድርገው እያቀናበሯት ነበረው ማለት ነው። ሩታ ኮኔ መጀመሪያን ብያችኋል። ከፈጣሪዋ ጋር አትጣላ። መቼም ዲዛይን ነገር አታደርግም ብዬ ተናግር ያለው ቤተሰብ የምር ነው ብላችሁ አታደርግም፣ በፍጹም ስለማታደርግስራ እንደማታደርገው ስለማቅ ነው። እንደዛ እያልኳቸው የነበረው እና በሰላም ውለጅ ደርሳለች። እሷም ደክሟታል፣ ታስታውቃለች። እንዲሁም ማለት ነው እውነት ነለች። ሆዷ እኮ በጣም ነው የሚያስፈራው። እናንተ በጣም አንደኛው በተለየ እንትንዋ ላይ እግርዋ ላይ እያስቀመጠችው በጣም ነው የሚያስፈራው። እኔ ፈራሁኝ። እውነቴ ነው የምላችሁ ለቀለሙ ራሱ በጣም ነው የሚያስፈራው። አልቆ ደርሳለች እኮ አለችኝ ማለት ነው። እና የኔ ውድ ነገር በሰላም ወልደሽ ለማቀፍ ለመሳም ያብቃሽ፣ ፈጣሪሽን የምታምኚውን በሰላም ይፍታሽ፣ በሰላም ይገላግልሽ፣ ያሳድግልሽ። አብርሃምም ደግሞ ከዚህ መጥፎ ነገር ቶሎ አድጎልሽ ደግሞ ይሄ ባለሽ ማለት ነው እግሩን ሰብሮ የሚጥል ያደርግልሽ። አዎ አዎ፣ ማለት ነው እና ውድ ቤተሰቦቼ ቅድም እራሱ አትጩህ ይብላችሁኛል፣ አትጩህ፣ ቀስ ብለሽ አውሪ። ለምን አልጮህም? ጮኋለሁ። እንዲ እንዴነች። ካልጮኩ እንዴት ልትሰሙኝ ነው? ካልጮኩ ንዴት፣ እንዴት ልገርጽላችሁ ነው? እቃጠላለሁ። ተቀተና ድጄ ተቃጥዬ ነው። አንድ ሰው ትዳሩን አክብሮ ይኖራል። አሁን ሩታዬ ታየ፣ ይሄ ፎቶ ፖስት አደረገች። አብርሃም፣ ያ ፎቶ እዛ ጋር ፖስት። አሁን እናንተ ደስ አላችሁ? እሺ አሁን ምን ተሰማችሁ? ቤተሰብ እዚጋ ሩታዬ፣ እዚጋ እንትን ስትል ምን አይነት ስሜት ተሰማችሁ? የምሬ ነው ምላቸው። አብርሃም የለጠፈውና ሩታ የለጠፈችው ስታዩ ምን አይነት ስሜት ተሰማችሁ? ምን ያላቅላችሁ ምን አይነት ስሜት እንደተሰማችሁ ለማንኛውም አትውቀሷት ምንም እንዳትለዋት ኮሜንት ስር ወርዳችሁባታል ማለት እንደዚህ ላደረከኝ ጌታ ክርስቲያን ላያደረከኝ ጌታ ሙስሊም ያደረከኝ ጌታ ምን ታደርግ ተቃጥላኩ ምን ታደርግ እውነት ምን ታደርግ ምንም ማድረግ አትችልም እኮ ሰው ሊበላት ሊወጣች ደረሰ እንደምን ታድርግ? አርቲፊሻል ነው። እስኪ የጎዳና ልጅ አምጥታ ካላሳደገች እርጉዝ አይደለችም። እንዲያውም ስትወልድ ሞተብኝ ትላለች፣ ወረደኝ ትላለች፣ እርጉዝ አይደለችም የውሸቱ ወይ ይሄ ትላለች። ቀጥሎ ደግሞ ምንድን ነው የተባለው? እናንተ ምንድን ነው የተባለው? የጎዳና ልጅ አምጥታ ልታሳድግ ትችላለች እስከመባል ድረስ እኮ ነው የደረሰችው። ምን ታደርግ? እውነቴን ነው የምላችሁ። በቃ እንዴትዋ ነው እራሱ ምንም መደረግ አይቻልም። በቃ ያለው ነገር ነው የገለጸችው። ሰው በዚህ ናክል እንትን አይባልም ሰው። አዎ ድራማ ሊሰራ ይችላል፣ ፕራንክ ሊሰራ ይችላል፣ የተለያዩ ነገራቾች ሊሰራ ይችላል። ነገር ግን በእርግዝናና በልጅ የሚቀልድ ወይም ደግሞ የሚያሹፍ አለ ብዬ አላስብም። አዎ እኔ መጀመሪያው የምተማመንባት አለው፣ ልጅቱ አሁን የምተማመንባት አለው፣ ለወደኋላ ኋላ መተማመንባት አለው። የማልተማመንበት አያተው አያልቅበት ነው እኔ አርፎ አይቀመጥም። ይሄን እሱም አንስቷት ሊሆን ይችላል ፎቶ አይታወቅም እኮ ይህን መኑ አሁ ራሱም ፖስቶት ሊሆን ይችላል። ግን እኮ ለዚህ ክብሪያ በቃኝ። እሱም ጽፎት ሊሆን ይችላል አይታወቅም። እና ይሄ ነው ምላቸው። ውድ ቤተሰቦች ሩታጌ፣ በሰላም ወልደሽ ለመሳም ለማቀፍ ያብቃሻቶ። አያልቅበትም ከቆሻሻ ተግባር ይሄ ልጅ ከተወለደ በኋላ አርፎ የሚቀመጥ ያደርገው ወይን በላቸው። ከወለደች በኋላ እንዳይመጣብን ከዚች ሴድጋ። አይ አብርሃም እንደ ኢትዮጵያ ብገባ ማለት ነው እኔ በመጀመሪያ ደረጃ አንተ ነበረ ጭንቅላትህ የሚይዘው ጸጉርህ በተለይ ነጭቶ መጣል ነበረ። አንተ እንዲ አቃጥለህ እንደደፋህ እንዴታችሁ፣ የምሬ ነው የምላችሁ ቤተሰብ አብርሃም ላገኘ ፈልጋለሁ ወይ የሆነ ነገር ስጦት፣ አልሰጥህ ነው ስጦት አልሰጥህ ነው። ግን እንትን አያስባችሁም ብቻ፣ ግን ላገኘ ፈልጋለሁ ለሆነ የሆነ ነገር ላወያየ በሉት። እውነቴ ነው የምላችሁ፣ ቅርብ በሉት። ወንድ በጸባይ አውሩት፣ ከዛ በኋላ ከሄዳችሁ በኋላ ምን እንደምታደርጉ ልንገራችሁ ወይ በጥፌ ወይም ደግሞ ጭንቅላቱን ጸጉሩ ሳብ አድርጋችሁ እንቅ አድርጋችሁ ያዙት በቅ ታቆመለ ወይስ አታቆመም? አርፈን ትቀመጣለ ወይስ አትቀመጥም? የሚለው ነገር ላይ ተወያዩበት። አዎ ይሄ ነው ማለት ነው። ግን በመጀመሪያ ብሄድ ማለት ነው፣ እውነቴን ነው ላችሁ በሰላምታ ሳይሆን በነገር መጀምረው ነው የሚመስለኝ። ወይ ጭንቅላቱ በመያዝ ወይ ጆሮ በመያዝ ሩታ ተፈቅዳለች አንቺ ምን አገባሽ ልትሉ ይችላላችሁ ረ ወይኔ በላቸው ሌሎች ወንዶች እኮ እንዲጀላጀሉ ከሌላ ሴት ጋር እንዲዘላዘሉ እየፈቀደብን ነው እንዴ እኛ እሺ ትዳር ይዘን የወደ ኋላ ትዳር ይዘን እንዴት ነው የምናደርገው እንዴት ትቀልዳላችሁ እን ትዳር የያዙትን እኮ ይፈራሉ ምን ነው ሸዋ ባሌ እኔ ነገ ቀን እንደዚህ ቢያደርግስ ብላቸው አታስቦም እንዴ ይሄ ነው የሚማሩት እውነት ይመስላቸዋል ወንዶች እኮ በነገራችን ላይ ጅል ስለሆኑ አንዳንዶቻቸው ጃሄል ጅልም ስለሆኑ በቃ አብርሃም የሚያደርገው ነገር የእውነት ነው ከሩታ ጋር ተፋቶ ነው ብለው ስለሚያስቡ ሊያደርጉት ይችላሉ። ስለዚህ ይሄ እንፈራለን። አዎ እንፈራለን። እውነት ይሄ ነው ምላችሁ። እናንተም ፍሩ፣ ፈጣሪያችሁን ፍሩ። በቃ አትደግፉት። እዛም ሰፈር ላይ እሷ ስሷ ስሷ ፈጣ ቤተሰብ የላት መሰለኝ። አንተ እኮ ጨዋ ቤተሰብ ነው ያለ ኃይል አንሸክልክ። አዎ የለ አንሸክልክ። አብርሃም ማለት ነው ጨዋ ቤተሰብ አለው። እኔ ቤተሰብ አልነካውም፣ እኔ ቤተሰብ አልነካም። እንደ ጋሽዬ እንደዛ ቀመሞ ሲያወራው ምን ሲል ነበረ? ለማንኛውም ውድ ቤተሰቦች እኔ ጋሽዬ መንካትም አልፈልግም፣ መናገርም አልፈልግም። ምርጥ አባት ነው። ሲመርቅ ራሱ ትንስፍስፍ ብሎ የሚመርቅ አባት አለ። አንተ የለ አንሸክልክ፣ አንተ የሆንክ እነ ውድ ቤተሰቦች ለማንኛውም ሰላሙን ልኝ ቪዲዮ ከለቀቀችም እንግዲህ የምናይ ይሆናል።